አጥቢያ ማለት ማለት ስምም አለው። አዎ አዎ፣ እዚህ አካባቢ እንደዛ ነው። ደስ አለኝ ነው እ ደስ አለኝ አይሰማህም? ወደ ቀልድህን እንሂድና ቀልድህን ቀጥል፣ ካሳቀን እንሸልምሃለን። ካሳቀን ግን አየር ላይ ነው። እሺ እሺ፣ እሺ ካሰቀቀን፣ አይ ሌላ ሁለተኛ እድል ሞክራል። የሆነ የሆነ ጀለሴ የሆነ የውሸታሞች ውድድር አለ ምናምን ብሎ ይጠሩላል። የሆነ ከክፍለ ሀገር ነው ያለ። ከዛ ለመወዳደር ሄድና፣ ጀለሶቹ ምን ቢሉት፣ ጥሩ ነው የውሸታሞች ውድድር አይደል፣ ውሸቴ ነው ብሎ አልመለሱትም?

ይድገም፣ ይድገም ተብለሃል። የፍቅር ሰው ከስር ያለው የፍቅር ሰው ሀያ ስምንት ቁጥር ያለበት የፍቅር ሰው የሚለው ይድገም ብለዋል። ይድገም። ያስቃችሁ፣ ያስቃችሁ ግን እንጃ ብቻ እሺ፣ ምን አለች መሰለ? ኢትስሚ ቀልዶ እራሱን ሳቃለች። እህ ቀልደኛ ሲስቃ አይ እንትን ነው ያኔ ቀልድ ላይ እንኳን ልሞክር እስኪ፣ የሆነ ጠፋብኝ። እጅ እኮ አት በጣም ብዙ ቀልድ ነው እኮ መውጊያ ነበር። ኦኬ፣ አዎ። አንዳንዴ ከበሮ በሰው እጅ ሲያዩት ያምር፣ እጅ ሲገባ ያደናግር እንደሚባለው ስታየው ይሄ የማቀላል አይደለ ትላለህ። ነው ልክ ነው እሱ እንደዛ እንደማለት ነው። ምንም ችግር የለውም። አሰባርግና ቀጥል። አንድ እድል ሰጥቻለሁኝ። እሺ፣ ሌሎችስ ሌሎችስ? እስከ እዛው አስቤ እንትን ችግር የለም ምን እናደርጋለን መሰለህ። እሺ እንደ ቀልድ እንደ ቀልድ ደረጃ ነው። እዚሁ ጋር ከፈለክ ኮይን ይሸልምሃለው፣ ከፈለክ ደግሞ የሞባይል ካርድ፣ ከፈለክ ጥቅድ የምትፈልገውን ልክልሃለሁኝ አሁን እዚሁ ጋር ማለት ነው። በደንብ የሚያስቀን ቀልድ፣ ፐርፌክት የሆነ ቀልድ እዚሁ ጋር ነገረህ፣ እዚሁ ጋር እንጨርሳለን። ከሀያ አምስት ብር ጀምሮ እስከ መቶ ብር ካርድ አለ። ከአምስት 5 ኮይን ጀምሮ እስከ አስር ኮይን ድረስ እንሸልማለን። ያው አንድ ኮይን ታውቃለህ መቼም እንግዲህ፣ አልነግርህም፣ ለቀባሪ ማዳት ከባድ እንትን ባያስቃችሁ እንጓያነ ቢያስገርማችሁስ ቢያስገርማ ቢያስገርማችሁ ቀልድ ከሆነ ማሳቅ አለበት የተባለ ማስገረም አይችልም። አሁን ኢትዮጵያ ውስጥ ሰውኑ እንደሆነ ከዚህ በላይ የሚያስገርም ነገር አለ። ነገር የለም። ሰውየው ያለውን አልስማም የሆነ ጻኑ ተነገረታል። አባዬ የአስማት ትሪት የሚያሳይ ሰው አለና አምስት አምስት ብር ስጠኝ ሄጄ ሲለው የመለሰለት መልስን ሁላችንም እናውቀዋል። አሁን ከእኔ በላይ አስማተኛ ኖሮ ነው ሄደህ የምታየው እንዳለው ማለት ነው የሚገረመው ሲኖ ገዝተህ ስትመጣ ብቻ ነው ይላል። ከስር የሚጽፉት እንደገና ይበልጥ ያስቀል። በእኔ ቀንድ ልቅ እኮ ነው። ከፖስት ኮሜንቱ የሚባለው እኮ ለምን ጥያቄ ልጠይቅና የሆነ ቀለል ያለ ሙዚቃ ውስጥ ከአንተ አሁን አስራ አንድ ሰው እያየ ነው። መጀመሪያ ሸሪ ያድርጉ። አሪፍ የሆነ ሙዚቃ ላይ ያለ ጥቅስ እናገራለሁ። ላችን ከጨረሱት በርግጥ በጣም ታዋቂ ነው። እሱን ከመለሱት አትሸልመኝም፣ ካልሸለሙት ደግሞ ትሸልመኛለህ። ትስማማለህ? ታዋቂ እኔ በቤተሰቦቼ እተማመናለሁኝ መሰለ። ባይመልሱትም በእርግጥ እኔ እንዲመልሱ አይ ባይመልሱትም ደስ ይለኛል። እኔ አንተ የምትሸልም እኔ እኮ ያን ያክል የተረፈ ነገር ኖሮ ሳይሆን ቤተሰቦቻችን ደስ እንዲላቸው ፈታ እንዲሉ ስለሆነ ኖርማል ነው። ጠይቅ፣ አያሳስበም። ከሸለምከኝ ማ እንግዲህ ማኝ ስማኝ ማ ከሸለምከኝ እዚች ቤት እኔ እንግዲህ ምንም አልቀርም። እሺ፣ ልጀም አንተ በሽልማት ሰው ይግባ። ስምንትና እንካ ስምንትና። አዎ፣ ይኸው ለምሳሌ አስር ላክ ሁሉ አስር ኮ ይሄ ደስ ይበለ። እንዲከፋ እኳ አንፈልግም እዚህ ስመጣ እችን ጥያቄ መልሱልኝ በመቅደስ ከሰንበት ባትገቢስ ምን አለ ጨርሱት ይጨርሱልህ ይኸው ጥያቄው የፍቅር ሰው አለ እነ ዚድኒ እነ ዳብሪ እነ ኢቲስሚ እነ አባይነሽ እነ ፏዳ አላችሁ። አንዴ ይገምላችሁ በሰንበት ከመቅደስ ባትገቢስ ገቢስ ምን አለ እንቀጣይ ጨርሱ አ በሰንበት በሰንበት ከመቅደስ ባትገቢስ ገቢስ ምን አለ ከመቅደስ ባት ገቢስ ምን እሺ ሌሎቻችሁ ሌሎቻችሁ መልሱለት። የለም ሌላ ሚያውቀው በሰንበት ቄሱን ምናምን ነው የሚለው ዘፈኑ። እና ፍቅር እፍቅርሶ ይፍ ፍቅርሶ የፍቅር ሙዚቃ ማወቅ ነበረብን እ አው እንደዛ ነው እንደዛ ነው። ልክ ነው ልክ ነው። አግኝቶታል በት በመቅደስ በአትመጭም ምን አለ ቄሱን ምናምን ነው። በቃ እንደዛ ነው ዘፈኑ ልክ ነኝ እ ቄሱን ባትወስቡሽ በቃ ዋናው ምንድን ነው መተዋወቁ ነው። በቃ ቄሱ ምናምን ነው የሚለው። ጨርስልኝ መምታት አለብህ። ቄሱን ባታሳስቺ ዙራው አየሽ ቄሱ ቅዳሴው ታጎለ ነው የሚለው። አስተማማኝ አስተማማኝ ሞርኒንግ ስታር አባትኤ ሁላችሁንም እናመሰግናለን። እሺ በጣም ገርሞኝ ቃሉ የሆነ ረቀቅ ያለ እኔ እኔ ዘፈን አለ። ጥበብ በጣም ነው የምሰማው። ትንሽ የኔ ቀልድ ማለት ነው። እሺ መጀመሪያ ልብ ማለት ያለብህ እሺ፣ የኔ ቀልድ ጤነኛ ከሆናችሁ ያስቃችኋል። ሰላም ነው? አዎ አይ ካርድ እንኳን ፈልግም ባ አደለም እኔ ልሸልም ነው ኮርስ ደስ ስለሚል ነው። እኔ ደስ ስለ ስለ ነው አሽ አትሸልም። መጀመሪያ ማሳሰቢያ፣ የኔ ቀልዶች ጤነኛ ለሆኑ ሰዎች ነው የሚያስቁት። የእኔ ቀልድ ካላሳቃችሁ ከአቅራቢያችሁ የሚገኝ ሆስፒታል ሄዳችሁ ታዩት አደራ። የሆኑ ሁለት ጀለሶች አሁንም እንደዚህ ወክ እያደረጉ እንዳጋጣሚ ከአንዱ ቴክስት ይገባል ይሰማችኋል። እ ችግር የለም። ይቀልዳሉ ይቀልዳሉ። ሆነም ቀረም እየተጓዙ ያለ የሆነ አንደኛው ቴክስት ይገባ አለታ። ከዛ ማነች ማነች ብሎ ጠጋ ብሎ ሴሌው ቴሌ ነው ሆስፒታል ታይት ካላሳቃችሁ ነገር ይመስላል። አዴሽ አላቡሉ ማያገባ ነው። ስለዚህ ትንሽ ረቀቅ ያለ ነው። እኔ ቀል የኔ ቀልድና የፓትሮም ም ትንሽ ወሰብሰብ ያለ ነው። አይገባ። አረ ሳቁለት ቀልድ ነው። ገብቶኛል እኮ ገብቶኛል እኮ። እሺ፣ ይሄ ቀልድ አሳውቀዋለሁ። ጤነኛል። አንተ ጤነኛ ነህ፣ እኔ አይደለም፣ እኔ ያመኛል። ለማንኛውም ስለመጣህ በጣም ደስ ብሎኛል። ስለመጣህ አመሰግናለሁ። አሁን ትንሽ ገብቷል። ትንሽ ወሰብሰብ ያርቀኝ ቀሎች እየረቀቀ የለም ይላል ነው ጥሩ ጥሩ ነው፣ ጥሩ ነው። በርታ ብያለሁኝ። እኔም ጤነኛ ነኝ ብሏል። ዳግም ያው እዚህ ጋር ቤተሰብ ይሁን ኢቲስሚ ራሱ እንደዚህ ያለች እሺ፣ አልገባኝም ነው። ለማንኛውም ማለት ነው፣ ሽልማት አልፈልግም ነው ያልከው። ኔትወርክ ነው፣ እየቆየ እየቆየ ነው የሚደርሰው ድምፅ። ሌሎች ይዞታል መሰለኝ፣ ወይኔ ያለኝ ሚንግ ስታር፣ እናመሰግናለን። ሁላችሁም አካውንታችሁን አክቲቭ አርጉ። ሁላችሁም ፎሎ አርጉት። መነሽ ምን ደረቀ ደረቀ ሌሎቻችሁም እየገባችሁ ፎሎወርስ ግን ደረሰባት። ፈጣሪ መስገን አልፈኝም፣ ትሄዳለህ። ገና አባቴ፣ ብዙ ሰዎች አልፈውኝ ሄደዋል። እሺ፣ ኔትወርክ ነው በቃ ኔትወርክ ኔትወርክ ትንሽ ያስቸግራል።